ሰላም እንዴናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ሲሆን እነሱም ባለ ሁለት፣ ባለ ሶስት፣ ባለ አራት እና ባለ አምስት ሆሄያትን የሚጠቀሙ ወይም ፊደላትን የሚጠቀሙ ቃላቶች ሲሆኑ እያንዳንዳቸው እንዴት እንደሚነበቡ አሳያችኋለሁ። ቪዲዮውን እስከ መጨረሻ ድረስ ላይክ እና ሼር እያደረጋችሁ ተከታተሉት። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። እንዲሁም ለዚህ ቻናል አዲስ የሆናችሁ አዳዲስ ጠቃሚ ትምህርቶች ሲለቀቁ ወደአሁኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ በቴሌግራም በዋትሳፕ ሃይ ብትሉ ታገኛላችሁ። እናንተ በተመቻችሁ ጊዜና ሰዓት አመቻችታችሁ በየትኛውም ሀገር፣ በየትኛውም ቦታ ሆናችሁ ባላችሁበት በኦንላይን መማር ትችላላችሁ ማለት ነው። አሁን ወደ መጀመሪያው ስንሄድ መጀመሪያ ላይ የተቀመጠው እንደምታዩት ወፍራም ወፍራም የሚለው ቃላት እንግዲህ የመሰረት ነው ከወዘር የመጀመሪያውን ከፈዘር ስድስተኛ ላይ የሚገኘውን ከረዘር ደግሞ አራተኛ ላይ የሚገኘውን ከመዘር ስድስተኛ ላይ የሚገኘውን እነሱን አንድ ላይ አገጣጥመን ወፍራም የሚል ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ወፍራም ወፍራም። ቀጣይ የተቀመጠው እቅድ፣ እቅድ፣ እቅድ የሚለውን ቃላት ስንመሰርት ከአዘር ስድስተኛ ላይ የሚገኘውን እን ከቀዘር ስድስተኛ ላይ የሚገኘውን አሁንም ቅ ከደዘር አሁንም ስድስተኛ ላይ የሚገኘውን ዲ አንድ ላይ በማቀላቀል እቅድ የሚል ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ እቅድ እቅድ። ቀጣይ የተቀመጠው ደበቀ ደበቀ። እንግዲህ እነዚህ ሶስቱ ፊደላቶች ሶስታቸውም ምንድናቸው? የመጀመሪያ የመጀመሪያ ናቸው ማለት ነው። እነሱም ባለ ሶስት ሲሆኑ ከደዘር የመጀመሪያው ደ ከበዘር የመጀመሪያው በ ከቀዘርም የመጀመሪያው ቀ አንድ ላይ ሆነው ደበቀ የሚል ቃላት መሰረቱልን ማለት ነው። ደበቀ ደበቀ። ቀጣይ የተቀመጠው ደነገጠ። አሁንም አራቱ ፊደላቶች የመጀመሪያ የመጀመሪያ ናቸው። ደም የደመጀመሪያ ነው። ነም የነመጀመሪያ ነው። ገም የገዘር መጀመሪያ ነው። ጠም የጠዘር መጀመሪያ ነው ማለት ነው። አንድ ላይ አራቱ ኮያቶች ተጣምረው ምን መሰረቱ? ደነገጠ የሚል ትርጉም ያለው ቃላት መሰረቱልን ማለት ነው። ድጋሚ ሳነብላችሁ ደነገጠ ደነገጠ። ቀጣይ የተቀመጠው ተደሰተ ተደሰተ። እነዚህም አራቱ ፊደላቶች እንደምታያቸው የመጀመሪያ የመጀመሪያ ናቸው። ከተዘር የመጀመሪያው ተ፣ ከደዘር የመጀመሪያው ደ፣ ከሰዘር የመጀመሪያው ሰ፣ አሁንም ከተዘር የመጀመሪያው ተ። እነዚህን አራቱን ፊደላቶች አንድ ላይ አጣምረን ተደሰተ የሚል ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ተደሰተ ተደሰተ። ቀጣይ የተቀመጠው ቀጭን ቀጭን። ከቀዘር የመጀመሪያው ጭ፣ ከጨዘር ስድስተኛ ላይ የሚገኘው ን፣ ከነዘር ስድስተኛ ላይ የሚገኘው ሶስቱን፣ በአንድ አድርገን ቀጭን ቀጭን የሚል ትርጉም ያለው ቃላት መሰረትን። ድጋሜ ሳነብላችሁ ቀጭን ቀጭን። ቀጣይ ባለሁለት ሆያ ሲሆን እሱም ገዛ ገዛ የሚል ቃላት መሰረትን ገ ከገዘር የመጀመሪያው ዘ ደግሞ አራተኛ ላይ የሚገኘው ሲሆን ሁለቱን አንድ ላይ ስናደርጋቸው ገዛ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ገዛ ገዛ። ቀጣይ የተቀመጠው ተደወለ። እነዚህ ደግሞ ባለ አራት ሆሄያት ሲሆኑ አራቱም የመጀመሪያ የመጀመሪያ ናቸው። ተም የመጀመሪያው ነው። ደም ከደዘር የመጀመሪያ ነው። ወም የመጀመሪያ ለም የመጀመሪያ አንድ ላይ አራቱም ስንቀላቀላቸው ተደወለ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ተደወለ። ቀጣይ የተቀመጠው ባለ ሶስት ሲሆን ደፋር ደ ከደዘር የመጀመሪያው ፈ ከፈዘር አራተኛው እር ከረዘር ስድስተኛ ላይ የሚገኘው ሶስቱን አንድ ላይ ስናደርጋቸው ደፋር የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ደፋር ደፋር። ቀጣይ የተቀመጠው ባለ አምስት ሆሄያት ሲሆን ሲነበብም ተደሰተች። ቺን መጨረሻ ላይ ስንጨምር ለሴት ይሆናል ማለት ነው። ከላይ ተደሰተ የሚለውን አይተን ነበር። ይህኛው ደግሞ ተደሰተ እንዳለ ሆኖ መጨረሻ ላይ ከቼዘር ስድስተኛ ላይ የሚገኘውን ቺን ስንጨምርበት ተደሰተች የሚለውን ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ተደሰተች ተደሰተች። ባለአምስት ውሃያት ትርጉም ያለው ቃል መሰረትን ማለት ነው። ሰፊ። ይህ ደግሞ ባለ ሁለት ውሃያት ሲሆን ከሰዘር የመጀመሪያውን ሰ ከፈዘር ደግሞ ሶስተኛ ላይ የሚገኘውን ፊል ወስደን ሁለቱን ከአንድ ላይ ስንጠምር ሰፊ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ሰፊ ሰፊ። ቀጣይ የተቀመጠው ገዛቺ ገዛች ገዛች የሚል ትርጉም ያለው ቃላት በሶስት ሆሄያት መሰረትን ማለት ነው። ከገዘር የመጀመሪያው ገ ከዘ ደግሞ አራተኛ ላይ የሚገኘው ዛ ከቸ ደግሞ ቺ ስድስተኛ ላይ የሚገኘው አንድ ላይ ሲሆኑ ገዛች የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ገዛቺ ገዛች። ቀጣይ የተቀመጠው ተበሳጨ ባለአራት ሆሄያት ሲሆን ከተዘር የመጀመሪያው በ የመጀመሪያው፣ ሳ ደግሞ ከሰዘር አራተኛ ላይ የሚገኘው ጨ የመጀመሪያው። ስለዚህ አራቱን አንድ ላይ አድርገን ተበሳጨ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ተበሳጨ፣ ተበሳጨ። ቀጣይ የተቀመጠው አደገ፣ ይህ ደግሞ ባለሶስት ውሀያት ሲሆን የመጀመሪያ የመጀመሪያ ናቸው። አም ከአዘር የመጀመሪያ፣ ደም የመጀመሪያ፣ ገም የመጀመሪያ ሲሆኑ አንድ ላይ አደገ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ አደገ አደገ። ቀመሰ ባለ ሶስት ውሃ ሲሆን ሶስቱም የመጀመሪያ የመጀመሪያ ናቸው። ቀም ከቀዘር የመጀመሪያ፣ መም ከመዘር የመጀመሪያ፣ ሰም ከሰዘር የመጀመሪያ ናቸው። አንድ ላይ ሲሆኑ ቀመሰ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ቀመሰ ቀመሰ። ቀጣይ የተቀመጠው ጠባብ ጠባብ ጠ የመጀመሪያ ነው። ባ አራተኛ ላይ የሚገኘው የበዘር ነው። ብ ደግሞ ስድስተኛ ላይ የሚገኘው የበዘር ነው ማለት ነው። አንድ ላይ ሲሆኑ ጠባብ የሚል ባለሶስት ሆሄ ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ጠባብ ጠባብ። ጠጣች እኒህ ደግሞ ባለሶስት ሆሄያት ሲሆኑ ጠ የመጀመሪያው ከጠዘር ጣ ደግሞ አራተኛ ላይ የሚገኘው ቺ ደግሞ ከቸዘር ስድስተኛ ላይ የሚገኘው ሲሆን ሶስቱን አንድ ላይ ስንጠምራቸው ጠጣች የሚል ትርጉም ያለው ቃላት መሰረትን ማለት ነው። ቀጣይ እየተቀመጠው በሰለ በሰለ። እኒህም ባለ ሶስት ውያት ሲሆኑ ሶስቱም የመጀመሪያ የመጀመሪያ ናቸው። በም የመጀመሪያ ነው። ሰም ከሰዘር የመጀመሪያ ነው። ለም የመጀመሪያ ሶስቱ አንድ ላይ ስናደርጋቸው በሰለ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ በሰለ። አሁን ደግሞ ባለ አራት ሆሄ ሲሆን አደገቺ፣ ከላይ አደገ ነበር። ይህ ለወንድ ነው የሚያገለግለው። ቺን ስንጨምር ደግሞ ለሴት ይሆናል ማለት ነው ትርጉሙ፣ አደገቺ፣ አደገች። እንግዲህ አደገ እስከሚለው ሶስቱም የመጀመሪያ የመጀመሪያ ናቸው። ቺ ግን ከቼዘር ስድስተኛ ላይ የሚገኘው ነው ማለት ነው። የላይኛው አደገ ነው። ይሄኛው ደግሞ አደገች የሚል ትርጉም ያለው ቃላት ባለ አራት ወሄ መሰረትን ማለት ነው። ቀጣይ የተቀመጠው ክቡር ክቡር። ክ ከከዘር ስድስተኛ ላይ የሚገኘው ቡ ከበዘር ሁለተኛ ላይ የሚገኘው ር ከረዘር ስድስተኛ ላይ የሚገኘው ሲሆን ሶስቱን አንድ ላይ ስናደርጋቸው ክቡር የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ክቡር ክቡር የሚል ትርጉም ያለው ቃላት መሰረትን ማለት ነው። ቀጣይ የተቀመጠው ተቀመጠ ተቀመጠ። እነዚህ ደግሞ ባለ አራት ወህያ ሲሆኑ አራቱም የመጀመሪያ የመጀመሪያ ናቸው ማለት ነው። ከተዘር የተ የመጀመሪያው ነው። ከቀዘር ቀ የመጀመሪያው ነው። ሁላቸውም የመጀመሪያ የመጀመሪያ ሲሆኑ አራቱን አንድ ላይ ስናደርግ ተቀመጠ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ተቀመጠ ተመገበ። እኒህም ባለ አራት ሆያ ሲሆኑ አራቱም የመጀመሪያ የመጀመሪያ ናቸው። ከተዘር ተ የመጀመሪያው፣ ከመዘር መ የመጀመሪያው፣ ከገዘር ገ የመጀመሪያው፣ ከበዘር በ የመጀመሪያው። አራቱ አንድ ላይ ሲሆኑ ተመገበ የሚል ቃላት መሰረትም ማለት ነው። ድጋሚ ሳነብላችሁ ተመገበ። ሰበረ ሰበረ። አሁን ደግሞ ባለ ሶስቱ ሆሄያት ሲሆኑ ሰበረ የሚለው ሶስቱ ሆሄያቶች የመጀመሪያ የመጀመሪያ ናቸው። ሰም ከሰዘር የመጀመሪያ፣ በም ከበዘር የመጀመሪያ፣ ረም ከረዘር የመጀመሪያ ሲሆኑ አንድ ላይ ሲሆኑ ሰበረ የሚል ትርጉም ያለው ቃላት መሰረትን። ሰበረ። ድጋሚ ሳነብላችሁ ሰበረ። ተመለከተ እንዲህ ደግሞ ባለ አምስት ውሀያት ሲሆኑ አምስቱ ውሀያቶች የመጀመሪያ የመጀመሪያ ናቸው። ሁሉ ድጋሜ ሳነብላችሁ ተመለከተ ተመለከተ። አወቀ አወቀ። እነዚህ ባለ ሶስት ውሀያት ሲሆኑ ከአዘር አ የመጀመሪያው፣ ከወዘር ወይ የመጀመሪያው፣ ከቀዘር ቀ የመጀመሪያው፣ ሶስቱ አንድ ላይ ሲሆኑ አወቀ የሚል ትርጉም ያለው ቃላት መሰረትን ማለት ነው። አወቀ ድጋሜ ሳነብላችሁ አወቀ። ቀጣይ የተቀመጠው ተነሳ ባለሶስት ሲሆኑ እነዚህም ተ ከተዘር የመጀመሪያው ነ ከነዘር የመጀመሪያው ሳ ደግሞ ከሰዘር አራተኛ ላይ የሚገኙ ሲሆኑ ሶስቱን አንድ ላይ ስናደርጋቸው ተነሳ የሚል ትርጉም ያለው ቃላት መሰረትን ማለት ነው። አገኘ አገኘ የሚለው ባለሶስት ሆሄያት ሲሆን አሁንም አ ከአዘር የመጀመሪያው ገ ከገዘር የመጀመሪያው ኘ ከኘዘር የመጀመሪያው ሲሆን ሶስቱ አንድ ላይ ሲሆኑ አገኘ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ አገኘ። ቀጣይ የተቀመጠው ለቀመ። ለቀመ የሚለው ባለሶስት ውያ ሲሆን ሶስቱም የመጀመሪያ የመጀመሪያ ናቸው። ከፊደላቶቹ የመጀመሪያ የመጀመሪያ ናቸው። ለብ ከለ ዘር የመጀመሪያው ቀ ከቀ ዘር የመጀመሪያው መ ከመዘር የመጀመሪያው ሲሆኑ ሶስቱ አንድ ላይ ስናደርጋቸው ለቀመ የሚል ባለሶስት ውያ ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ለቀመ። ቀጣይ የተቀመጠው ጨመረ። ጨመረ የሚለው ጨ ከጨዘር የመጀመሪያው መ ከመዘር የመጀመሪያው ረ ከረዘር የመጀመሪያው ሲሆኑ ባለ ሶስቱ ሀያ ትርጉም ያለው ቃላት መሰረትን ማለት ነው። ጨመረ። ድጋሜ ሳነብላችሁ ጨመረ። ደረቀ። ደረቀ የሚለውም ባለ ሶስቱ ሀያ ሲሆን ሶስቱም የመጀመሪያ የመጀመሪያ ናቸው ማለት ነው። ድጋሜ ሳነብላችሁ ደረቀ ደረቀ። ሄደ ሄደ፣ የሚለው ደግሞ ባለሁለት ሆሄያት ሲሆን ሄ ከሀዘር አምስተኛ ላይ የሚገኘው ደ ከደዘር የመጀመሪያው ሲሆን ሄደ የሚል ባለሁለት ሆሄያት ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ሄደ። መጡ መጡ፣ የሚል ባለሁለት ሆሄያት ያለው ቃላት መሰረትን ማለት ነው መ ከመዘር የመጀመሪያው ጡ ከጠዘር ሁለተኛ ላይ የሚገኘው ሲሆን ሁለቱን አንድ ላይ ስናጣምር መጡ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ መጡ መጡ። ቀጣይ የተቀመጠው ጥብስ ጥብስ። ጥ ከጠዘር ስድስተኛ ላይ የሚገኘው፣ ብ ከበዘር ስድስተኛ ላይ የሚገኘው፣ ስ ከሰዘር አሁንም ስድስተኛ ላይ የሚገኘው ሲሆን ሦስቱን ባንድ አድርገን ጥብስ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሜ ሳነብላችሁ ጥብስ ጥብስ። ቀነሰ ቀነሰ። የሚለው ባለ ሶስት ሆያ ሲሆን ሶስቱም የመጀመሪያ የመጀመሪያ ናቸው። ቀም ከቀዘር የመጀመሪያ ነም ከነዘር የመጀመሪያ ሰም ከሰዘር የመጀመሪያ ሲሆኑ ሶስቱ በአንድ ሆነው ቀነሰ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ቀነሰ ቀነሰ። ወደደ ወደደ። የሚለው ባለ ሶስት ሆያ ሲሆን ሶስቱም የመጀመሪያ የመጀመሪያ ናቸው። ወ ከወዘር የመጀመሪያ ደም ከደዘር የመጀመሪያ ናቸው። ሁለቱ በአንድ ሆነው ወደደ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ወደደ። ቀጣይ የተቀመጠው አቀደ አቀደ። አ ከአዘር የመጀመሪያው ቀ ከቀዘር የመጀመሪያው ደ ከደዘር የመጀመሪያው ሲሆን ሶስቱም የመጀመሪያ የመጀመሪያ ሲሆኑ ባለሶስት ሆሄያት ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ አቀደ አቀደ። ሄዱ ሄዱ የሚል ባለሁለት ሆሄያት ቃላት መሰረትን ማለት ነው። ሄ ከሀዘር አምስተኛ ላይ የሚገኘው ዱ ከደዘር ሁለተኛ ላይ የሚገኘው ሲሆን ሁለቱም በአንድ አድርገን ሄዱ የሚል ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ ሄዱ ሄዱ። ወተት ወተት የሚል ባለሶስት ሆሄያት ትርጉም ያለው ቃላት መሰረትን ወ ከወዘር የመጀመሪያው ተ ከተዘር የመጀመሪያው ት ደግሞ ከተዘር ስድስተኛ ላይ የሚገኘው ሲሆን ሶስቱም ትርጉም ያለው ቃላት መሰረትን ማለት ነው። በአንድ አድርገን ወተት ወተት። ቀጣይ የተቀመጠው ገመተ ገመተ ሶስት ሆሄያት ያላቸው ሲሆን ሶስቱም የመጀመሪያ የመጀመሪያ ናቸው። ሶስቱም በአንድ አድርገን ባለሶስት ትርጉም ያለው ቃላት መሰረትን ማለት ነው። ባለሶስት ሆሄያት የሆነ ትርጉም ያለው ቃላት መሰረትን። ድጋሚ ሳነብላችሁ ገመተ ገመተ። አከበረ ይህ ደግሞ ባለ አራት ሆያ ሲሆን አራቱም የመጀመሪያ የመጀመሪያ ናቸው። አ ከአዘር የመጀመሪያ ከከከዘር ከከዘር የመጀመሪያ በከበዘር የመጀመሪያ ረ ደግሞ ከረዘር የመጀመሪያ ሲሆኑ ባለ አራት ሆያ ትርጉም ያለው ቃላት መሰረትን ማለት ነው። ድጋሚ ሳነብላችሁ አከበረ አከበረ። በዚህ መልኩ ማንበብና መለማመድ ትችላላችሁ። እንግዲህ እነዚህ ቃላቶች ባለ ሁለትም አሉ፣ ባለ ሶስት፣ ባለ አራት፣ ባለ አምስት። እነዚህን ቃላቶች እያጣመርን ትርጉም ያለው ቃላት መመስረት እንችላለን ማለት ነው። እነዚህን ቃላት መመስረት ከቻልን ለመጻፍ አንቸገርም፣ ለማንበብ አንቸገርም ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። በሌላ በአዲስ ቪዲዮ ውስጥ ከምንገናኝ ሁላችሁም በያላችሁበት ሰላም ሆኑልኝ። ቻው።